አገሬ እገባለሁ። የዛሬ ወር ድሬዳዋ ቁጭ ብዬ እየቃምኩ አሳይሻለሁ። የዛሬ ወር ትኬት ስቆርጥ አሳይሻለሁ። ፕሌን ስገባ አሳይሻለሁ። ድሬዳዋ ምድር ላይ ስገባ አሳይሻለሁ። አይ ሆፕ ሶ ትረዳላችሁ። እኔን አንገት ማስደፋት ወደዛ ወደዚህ፣ ወደዛ ወደዚህ እንደ ሚዲያ ሰው ተችሁን። የተቻችሁኝን አንዳችሁንም አልተቀየምኩም። ስለ ትችታችሁ አልተቀየምኩም። መተቸታችሁ ኖርማል ነው። እኔም ሳገኝሽ ነገ ስለምልስሽ ማለት ነው። እኔም ሳገኝሽ ስለማልምርሽ ስለምልስሽ። ስለትችታችሁ አንዳችሁንም አልተቀየምኩም። እላፊ ስለሄዳችሁበት ግን እላፊ ስላወራችሁት ጠላት ማለት አልፈልግም። እኔ የምጠላው ሰው ስለሌለ ጠላቶች ናችሁ ልል አልፈልግም። ግን እማየውን አይቻለሁ። የገባኝ ገብቶኛል። የተረዳሁትን ተረድቻለሁ። እማመሰግናቸው ሰዎች አሉ። ገባችሁ? እማከብራቸው ሰዎች አሉ። ይሄ ነው ያለው ነገር። ስለ ሌሎቻችሁ እኔ ጉዳይ አይደለም። ይሄ ሁላችሁ በተፈጠረው ነገር የምትወዱኝን፣ የምታከብሩኝን፣ የምትከተሉኝን ይቅርታ ጠይቂያለሁ። ከዛ ውጪ የቤተሰቦቼን አንገታቸውን ደፍተው ተሸማቀው ወይ ምን ዘመን የተዉኝ ሚዲያ ላይ የወጣው ቀን ነው ቤተሰብ የተወኝ ካልገባችሁ፣ ምን ዘመን ሚዲያ ላይ የወጣ በዘር ማንዘረይም ስለሌለ ሚዲያ ላይ የመጣሁት እኔ ነኝ። ስለዚህ ያንን ይተውል። ለእናንተ ማስረዳት ማብራራት እዚህ ጋር መናገር ሳይሆን ምንም የማታመጡ ግን በየዩቲቡ የምትጮሁ እንደ ሄለን ሾው አይነቶች ሴቶች ስላላችሁ አይዶን ኬር። ደግሜ ደግሜን የስምሽን አልጠራውም ትናንት ተናግሬ አለው። ደግሜ መጠጣቱ ከሆነ ይቀጥላል። አሁንም መጠጣት አይቀር አለቀ። ይሄ ነው ያለው ነገር። ስለዚህ አታልቅሱብኝ። አትንዛዙ የኔን ህይወት የምትኖሩ የላችሁ። ቴንኪ አሁ እንደዚህ በጊፍት እየባረካችሁኝ። ጊፍቱ ነው ህዝቡን ትንሽ ያስቆጣው። ወይል እንግዲህ እንዳየሁትኝ ትንሽ ህዝቡ የተቆጣው በጊፍቱ ነው። ጊፍቱ በጣም አስቆጥቶታል ማህበረሰቡን፣ ቲክቶክ ላይ ያለውን ማህበረሰብ የቲክቶክ ማህበረሰብ በጣም በጊፍቱ እብድ ብለዋል። አበባ እየለመነች አሁ ሁላችንም እየለመን እኮ ነው። ታርጌቱን ሙሉት እንላለን፣ ሰብስክራይብ አድርጉ እንላለን፣ እንዲህ አድርጉ እንላለን። ያው የስራው ባህሪ ነው። እዚህ ጋር የምንመጣው ለሽቀላ ነው ብያችሁ የለ? ዳይሬክትሊም ኢንዳይሬክትሊም እየሸቀልን ስለሆነ እኔ እኮ ነኝ በይፋ የተናገርኩትኝ። አዎ፣ ጊፍት ጋላሬን እየሞላችሁልኝ፣ ቤቱን በጊፍት እየባረካችሁ። ቤቱን በጊፍት መባረክ አትርሱ፣ ጊፍት ጋላሪ መሙላት አትርሱ። እና ለቀቅ አድርጉኝ ከዚህ ውጭ ምንም ነገር የለም ሽቀላ ነው ሽቀላ ነው ያለው ነገር ይሄ ነው እናንተን የማስረዳው ነገር የለም በአጠቃላይ ሰብሰብ አድርጌ አመሰግራለሁ ሁላችሁንም በጊፍት መባረክ አትርሱ ጅቦ ራሱ አትሳቅ በጊፍት ባርክ ቤቱን ሪከርድ በጊፍት ቤቱን ባርኩት ይሄ ቤት መባረክ አለበት ነብያችን ራሱ እጸልይበታለሁ ብለዋል። ነብያችን አይዋ እንደዚህ እየባረካችሁ ቤቱን ባይዘወች ስትባርኩ ነው እኔ ራሴ ወሬውም ጨዋታውም የሚመጣልኝ እና ወንድም ዓለም የኔ መከታ፣ ጋሻዬ፣ ጋሻዬ ቤቱን በጊፍት መባረክ አትርሱ፣ አትርሱ። እየባረካችሁ ይህን ያለው ነገር የዳብን አመስግኑልኝ የምትወዱኝ ሁሉ። ሌላው ሌላ ነው። በቃ ታትስ ኦል ጋይስ። ይህን ነው የምለው። እና እናንተ የምታስጨንቁትም የምታሸማቀቁትም፣ አንገት የምታስደፉትም ሰው የለም። እዮዳ ብያ አለክ ናግባ አገኘ ሁክኝ። ከዛ ውጭ እኔ ቂጤን አላሳየውሽ ምሞይን ወይን ምን አላሳየሽ። ምን ታለቃቅሻለሽ? ገና ወደፊት ጨብሰን እኮ የሚመጣው አይታወቅም። ዩኒቨር ነው የሚፈጠረው አይታወቅም። ሰላም ሰላም ሰላም፣ ጉቺ ንጉስ እዮዳብ ኧረ በትልቁ ላድርግ። ከዚህ በኋላማ ንጉስ እዮዳብ ነው የምለው። እንደነሽ እንደነሽ እንደነሽ፣ እግዚአብሔር ይመስገን እዮዳብ አለሁኝ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እግዚአብሔር የልጆች ካባት ያደርግ። አሜን አሜን አሜን። ኧረ ምንም ችግር የለውም ጉቺ በጣም ሁሉ እንደሚወጣው ያየውት። ይኸኛውን ማንነት ግን አላቅም ስቸስሚላንዋእስሱዋያ ገብቶኛል። በብዙ አላቅህም አልረዳህም ነበረ ግን በዚህ በተፈጠረው ነገር እዩዳብ የእውነት ማንነት ግን አይቻልም። ምን ችግር ለሁሉ ሰው እንደሚወደች ግን አለው። እና እንዴት ወጣ ሚኪ? yeah። ደግሞ ከሚኪ እንጋባለን ብለን ከሚኪ እኮ ልንጋባ ሁላ ፕላን አድርገን። ኧረ ዮዳ ብን እያስወጣችሁት ነው። ኔትወርኩ ነው ሞዴሬተር እንዳለው። እስኪ ቼክ እያስወጡት ነው። ማሬ አሁንም ወጣው

ሁሉቾላ በድፍኑ ተመችቶኛል። ዝርዝር ያስፈልግ። አመሰግናለሁ ሚኪዬ፣ በጣም ነው የማመሰግነው። ወይ ሚኪ አንተ እረስቻለሁ ሳመሰግን፣ እንግዲህ ይቅርታ፣ ያው ትረጃለሁ። ኖርማል ኖርማል። ስለመጣሽ እና ስላየሁሽ ደስ ብሎኛል። ቴንኪው እግዚአብሔር ይስጥልኝ። ንጉስ እየወዳ በአንድ ቁጥር ጻፍ እስኪ። ንጉስ እየወዳ የለም አጣሁት፣ እኮ ስልክ ገብቶበት እንዳይሆን ቦንድ ከውት እንዳይሆን ምናልባት። ልዩ ኖ የብሎክ ስልጣን ያላቸው ትንሽ ናቸው። አቃለሉ ሙቀት ነው። እንደ እንዴት ነው? ኮርጊ ብዬሽ ነው የወርቅ አለሽልኝ የእኔ እናት፣ በዚህ ሙቀት ብጃማ ነው ያደረገችው ሚስቴ። እኔ እኮ እኔና ያ ሙቀት ስለሆነ ብጃማ ያለብሽ አይ ለዛ ሳይሆን ዝም ብዬን ይለብት ድሬ አለብሽ። ቤቱን በጊፍት ባርኩት ባርኩት። ቤቱን እየባረካችሁ እንግዲህ ፍቅር ሲዝም ያመጣል። መጣ ከሆነ ንገረኝ ነው እንዴ? ቀለበት እየላኩልሽ እኮ ነው። ትንሽ ተረጋጉ። ይነቅሉኛል። ሶስቴ ቆይ አነሳለሁ ችግር እንዴ፣ የሆነ ቤት አልገባሁም። በእናትሽ ደንግጬ ቦልቀውክ ነው ቦልቀውኝ። አለም አወረዱኝና ላኩኝ አስፈንጥረውኝ ነው ሂጄ ግን ሆያሁዬ እያልኩ ጀሜ የሆነ ቤት ሂጄ ሆያሁዬ ማለት ጀመርኩ። ሚኪ ወሳ ወሳ ወሳ ወራ ብሮ ወራ። አንቺ ሚኪ አይተሽዋል፣ እኛ ኮሳሳ እየመሰለን ትናንትና መቶ ሀምሳ ፑሻ ፓርሰራም በአንድ ጊዜ ሲቀጣ ጉቺ ባዲ ጋርድ እንዲያስፈልግሽ ሚቂን ነው ሚቂን አስጠጊው ሚኮእዚቫይዘወንድ ክፍልፍል ያለ ነገር አለው ደስ ይለኛል። በአንተ በአንድ አመት ምሰራውን እሱእኛ ዕቁብ ጥለን ነው ሚቄ የሰራውን ፑሻ በቁብ ነው የምንሰራው። በአንድ አመት ምሰራውን እሱ በአንድ ቅጣት በአምስት ደቂቃ ሰራው። እንገናኝ ስፖርት ላይ ደህና ነኝ። አሪፍ ነው፣ አሪፍ ነው። ጉቺዬ ጉቺዬ፣ በጣም አም ሃፒ ቱ ሲ ዩ ሜን። የአንቺ ወግ፣ የአንቺ ሳቅ፣ የአንቺ ጨዋታ ስንት አረጋግቷል። ስንት ሰው እኮ እኛ በአንቺ ምክንያት እኮ እንትን ሰጠናል። ታውቂያለሽ አይደለ? ሰሞኑን ጉቺ ስለሌለች እኮ ነው እኔ በቪዲዮ መውጣት ያቆምኩት።

ውጭ ሞደል ታነሻለሽ እንደ ስወጣ በባለፈው ከተሰጥ ስልጣን ሙሉ ነው። አነካም አላረግ ብላክ አላረግ እኔ እንዳልነካ ነው። የራሴ ቤት ራሱ ነው የአንተ ፓስተር የብሎክ የሰጠው ሙሉ ብሎክ። ብሎክም ሚዩትም አታርጉ። አካውንታችሁ ላይ ምንም ይለፍልፉ፣ ሞቅ ሞቅ ያደርገዋል ዋናው አልተደ ይኸው እያየሁት ነው። የለም ሚዩ አልተደረሰም። አሁንማ እኮ ጉቺ ተቆጣጥረዋለች። መሄጃ የለም። አንድ ሴትኛ አንግሥት፣ ከአሁን በኋላ ከጉቺ ውጭ ወደ ውጭ ብለናል። በቃ የሚዲያን ፈርስት ንግሥት ጉቺ ብለናል። ነው ይኸው ነው እኔ ነኝ ብያለው ዶክተር ዶክተራችሁ ዶክተር ጉቺ ታዲያ ዶክተር የሚለውን አድርጊበታል ዶክተር ጉቺ አይቀርም እሱን ዶክተር ሪ ማለት ነው አገሬ ልጅ እንዴት ናችሁ ሰላም ይኸውልሽ እላይ እያሳይሻል ሽም ይኸውት ወይም ብሎክ የሚያደርግ ሰው እላይ እያሳይሻል ብዙ ሰው እየተመወተ ነው እኔ ፈትቻቸዋለሁ ማን እንደሚመወት አላውቅም ያደርገው ስለም ደ ሚታደ ሰዎች የሀሳቡን ይናገር። ባይዘዌ አንድ ነገር ልንገራችሁ። እኔን የሚሰድቡኝ ልጆች ሚዩት አታድርጉ፣ አታድርጉ ለምን ለመሰላችሁ? ሰው ሀሳቡን ይናገር። እኔ ሳደርግ ዋንስ ኤንድ ፎር ኦል ብሎክ አርጌ ነው የምሸኛቸው። ከዛ ውጭ ሚዩት አታድርጓቸው። ለምን አታነሽም? ስም የሚዩት የብሎክ ማድረጊያውን ከሁሉ ማልሽ አንቺ ብቻ ብሎክ አርጊያውን። እኔ ቤት እንደዛ እያደረኩ ብሎክ እያደረጉ ያጣሉ። ቻልክ ሰው አንዳንድ ጓደኝ የሚወድድ ጓደኞች ምናልባት ከሌላ ሰው ጋር ካልተስማሙ አውቀው ትን ያደርጋሉ። እኔ በበኩሌ ሚዩት አርጌ አላቅም፣ ሰው ቤትም ሞቅ አርጌ አላቅም፣ አላረግምም። ወደፊት ሰዎች ፍሪደም ዲሞክራሲ ያውሩ ይናገሩ። አንቺ ነርስ ሁኚ ብለሽ የጻፍሽልኝ ሴትዮ ማለት ነው፣ ማን ዳክተር ሊሆን ነው? እኔ ነርስም መሆነው ታዲያስ አንቺ ራስሽ ነርሱን ይበያት ነና ማን ነርስ ሊሆን ነው? እኔን ዳክተር የምትቀበሉኝ ምንሆናችሁ ነው? እኔ ነኝ ዶክተሩ። ከላስላ አረብ እንኳን ሲበቃው ከላስላ ይላል። በቃ እኔ ፓስተር እየወዳብ ነኝ። ስሜን በትክክሉ ጥሩ እሺ፣ ዳክተር ጉቺ

የብረተሰብ ይወቀስ አይደለ? ይህኞቹ እኮ እንደዛ እናደርግም። ለምንድን ነው እንደዛ ማናደርግ ይለው። አይ ጉቺዬ ሶኬ እንደዚህ ማውራት እዚህ እንትን እንደ እኔ እኮ በጣም እሳቀቃለሁ። ለወንበቃበቃነው ጉቺ፣ ኧረ ይመቸው። ደግሞ በእኛ ንግግር ደግሞ ሌላ እንትን እንዳይመጣ፣ በቤቴ ሌላ ጉዳይ፣ ሌላ ጦርነት። ሚኪ እኛ ጋር በቤታችን ለዚህ በጉቺ በሙበሙ ጉቺ ጋር መጋጨት አትፈልግም ያው ኖ ኖ መጋጨት የለም። አሁን እኮ ሁሉ ነገር በቃ ሰላም ነው፣ ፒስ። ሁሉም በየመንገዱ ይሄድ። ከተጋጩ ግን በግሩፕ ነው የምንጋጨው። በንግ ዊ በንግ ራይ ጉቺ፣ ያ ግሩፕ ቲሙ ይነቃነቃል፣ ግድ ነው። ከአሁን በኋላ ስማ፣ ከአሁን በኋላ ከመሬት ተነሱ እንትን የሚል ከሆነም ከተነሳ፣ ጉቺን ከነኩ ሁላችን ለኩ ማለት ነው። ግሩፕ ክሬይት ማድረግ አለብን እኛ። የጉቺ ግሩፕ ነው እኛ አውቃል እንደ እኔና ጉቺ እኮ ያው ፕሮሶስ ላይ ነው ያለን እሱ ነገር። ጉቺ እንዴት ነው እንዴት ነው ትናንት ታዲያ ድሬ ድሬ ስከፍቴ ነበር ለምን ነው ዛኖ ስፖርት እየሰራ ነበር። በቃ ትንሽ ፈርጠም ምልበሉ ፈርጠም ምልበሉ ላይ ያለ ታሰብኩኝ። እዮዳ ይህን ደረት ላብላላ ሆን ሆን አይቀር ተሸክሞች ነው ቡሻ የሚሰራ ግድ ነው። አሁን ግን በቅርብ ነው እንደዛ ይሆን እኮ፣ ኮሳሳ ነበር ከሁለት ዓመት በፊት ሳ ኖ አይረነኝ እኮ ያው አሁን ለምን መሰል፣ አሁን ጭቅጭቁ ምናምን ተውቁት ገባር እና በቃ ወደ እራሴ እኔ ምን ጀምር ነው እየጀመርኩ ላይ ያቋርጣለሁ። ምክንያቱም እዚህ ነገር ይስበኛል። ጉቺ ል ነገር እየሳበኝ እስፖርት ጀምረ አሁን ግን እጀምራለሁ። እኔ ምንም በጣም ስፖርተኛ ነኝ። አምስት ሙሻ እችላለሁ። አሁን እንግዲህ ነው ነፍጠኛ፣ ነፍጠኛ ማን ያስወረዳል ከዚህ ቤት። ግን አንድ ነገር አለ። ታፕታፕ እና ኮፒ ሊንክ ምንድን ነው? እንትን ነው ክልክል ነው አረጉም አይደል? እስቲ ታፕታፕ ኮፒ ሊንክ አድርጎ ሁልጊዜ ላይ አራት